ልክ ከዛሬ 55 ዓመት በፊት በአርጀንቲና ቦነስ አይረስ አንድ ልጅ ተወለደም። ወላጆቹም ያን ድንቡሽቡሽ ልጅ ዣቬር ጄራርዶ አሉት። ዣቬር ጄራርዶ ሚሌኢ ሚሌኢ በወጣትነቱ ኢኮኖሚክስ አጠና። ሁለት የተለያዩ የማስተርስ ዲግሪዎችንም ደረበ። በዩኒቨርሲቲ በማክሮኢኮኖሚክስ ዘርፍ በመምህርነት የፕሮፌሰርነት ክብርና ማዕረግንም ተጎናጸፈም። በጉልምስናው ወደ ፖለቲካ ተሳበም። ሐቻምና በ53 ሶስት ዓመቱም የአርጀንቲና ፕሬዝዳንት ሆኖ ብቅ አለ። እርሱ ገና የዘጠኝ ዓመት ልጅ በነበረ ጊዜ ታዲያም ከውቅያኖስ ማዶ አህጉር ተሻግሮም በብሪታንያ አንዲት ጠቅላይ ሚኒስትር ተከሰተች። ስሟን የብሪታንያ ብቻ ሳይሆን የዓለም ታሪክም በደማቁ የከተበላት ማርጋሬት ታቸር። ያኔ በአርጀንቲና ቦነስ አይረስ ይቦርቅ የነበረው የዘጠኝ ዓመት እምቦቃቅላ በኋላ ላይ አድጎም የአርጀንቲና መሪ ሆኖም ማርጋሬት ታቸር ትከተለው ከነበረው የኒዮሊበራሊዝም ፍልስፍና ጋር በፍቅር ይወድቃል ብሎም ማን ሊገምት ይችላል? የማርጋሬት ታቸርን የአመራር ጥበብ፣ የአስተዳደር ዘይቤዋን ለማምለክ ሩብ ጉዳይ ቀረሽ ይከተለዋል ብሎም ከቶውንስ ማን ቀድሞ ሊተነብይ ይዳደዋል? ከዚህ ወዲያ በአንቱ እንቀጥል የአርጀንቲናው ፕሬዝዳንት ዣቬር ሚሌኢ የታቸሪዝም ፍቅር የሰጣቸውን እና የነሳቸውን ነጥቦች በዚህ ትንታኔ በጣም በቁንጽል እንቃኛለን። ወደዛ ለመግባት ግን ታቸሪዝምን እና ታቸራይትን በወፍ በረር እናያቸው። ታቸሪዝም የብሪታንያ ቀኝ ክንፍ ወጋ አጥባቂ ፖለቲካዊ አስተሳሰብ ነው። የካፒታሊዝም ርዕዮት ነው። ከዚህ ርዕዮትም ጫፍ የረገጠ ቀኝ አክራሪ አስተሳሰብ ነው። የሊበራሊዝም የመጨረሻው ጠርዝ ኒዮሊበራሊዝም ይህ ፖለቲካዊ ርዕዮት አምልኮተ ገበያ የተጠናወተው ነው። ኢኮኖሚውን ለገበያው ተውለት ራሱን እያረቀ መጓዝ ይችላል ባይ ነው። በአንድ ሀገር የመንግስት ሚና ከዘበኝነት ያለፈ ሊሆን አይገባም ይላል። ይህ አስተሳሰብ በዓለም አቀፍ ደረጃ ተጽዕኖ ግዘፍ ነስቶ የታየው በአሜሪካ ሮናልድ ሬገን፣ በብሪታንያ ደግሞ የማትበገረው እመቤት ማርጋሬት ታቸር ወደ መሪነት ከመጡ ወዲህ ነው። ታቸሪዝም ስያሜውን የወሰደውም የቀዝቃዛው ጦርነት ዘመን የብሪታንያ ኮንሰርቫቲቭ ፓርቲ መሪና የብሪታንያ ጠቅላይ ሚኒስትር ሆና ብቅ ካለችው ማርጋሬት ታቸር ነው ነበር። ማርጋሬት ታቸር ብረታማዋ እመቤት፣ ደ አይረን ሌዲ፣ በኒዮ ሊበራል የፖለቲካ አስተሳሰብና መርሆቹ ላይ ብቻ ሳይሆን የዚህ አስተሳሰብ ፊት አውራሪ የነበሩት የብሪታንያዋ ጠቅላይ ሚኒስትር ማርጋሬት ታቸር የግል ባህሪና ሰብዕና እንዲሁም የአመራር ዘይቤያቸው ጭምር በዚሁ ፍልስፍና የተሞላ እንደነበር ይነገራል። ማርጋሬት ታቸር ለኒዮ ሊበራል ፖለቲካል ኢኮኖሚ የነበራቸውን የማያወላዳ አቋምና ይህንኑ ለማስረጽ ይከተሏቸው የነበሩ የአመራር ስልቶች አሁንም ድረስ በተለይ በካፒታሊስቱ ዓለም ጥብቅ ተከታዮች አሉት ልክ እንደ ማርክሲዝም ሌኒኒዝም ልክ እንደ ሌላው ኢዝም ተበጅቶለት ይጠራል ታቸሪዝም በሚል ከአይበገሬዋ እመቤት ማርጋሬት ታቸር ዘይቤ ጋር የተቆራኘውን የኒዮሊበራል አንጓን የሚከተሉ የሐሳቡ አቀንቃኞች ደግሞ ታቸራይት ይባላሉ ከእነዚህ ታቸራይቶች አንዱ ታዲያም ዣቪየር ጄራርዶ ሚሌኢ ናቸው አርጀንቲናን ካለፉት ሁለት ዓመታት ወዲህ በመምራት ላይ ያሉት ሚሌኢ በሚከተሉት የፖለቲካ አቅጣጫ በአመራር ዘይቤያቸውና በተክለሰብዕናቸው ጭምር በሀገር ውስጥም በውጭም ትኩረት የሚስቡ ናቸው። በእርግጥ አሁን ሀገራቸው የገባችበት ቅርቃርና መውጫው መላ የሚሉት ሀሳባቸው ጭምር በሀገር ውስጥ ያላቸው ተቀባይነት ላይ ጥላውን አጥልቷል። በግልባጩ ደግሞ ይኸው ሀገራቸውን ከአረንቋው የመውጫ ሀሳባቸውና እየተከተሉት ያለው አቅጣጫም አሜሪካንን በመሰለች የቅርብ አጋር ጭምር እየተወደ ሰላቸው ነው። በግል ደግሞ ፕሬዝዳንት ትራምፕ የፕሬዝዳንት ሚሌይ የቅርብ ወዳጅና አለሁልህ የሚሏቸው ናቸው። ለመሆኑ አርጀንቲና ምን ሆነች? አርጀንቲናማ በጠና ሕመም ላይ ነች። ኢኮኖሚዋ ክፉኛ ታሟል። በአርጀንቲና ላይ የተከመረውን ችግር ማባዛት ወይስ መቀነስ የሚል ሙግት ተይዟል አርጀንቲናውያንና መንግስታቸው ብቻ ሳይሆኑ በዚያች ሀገር ከተፈጠረውና ይበልጥ እያሰመጣት በመሄድ ላይ ካለው የማኅበራዊ ኢኮኖሚ ቀውስ ሶሾ ኢኮኖሚክ ክራይሲስ ጋር የተላተሙት አርጀንቲናውያንና መንግስታቸው ብቻ ሳይሆኑ ባናት ባናቱ ሲያበድሯት የቆዩት አይምኤፍና አለም ባንክ ጭምር እንደሆኑ ነው በወጣው ትንታኔ ላይ የተጠቀሰውም የአትላንቲክ ካውንስል ትንታኔ እንዳመላከተው ማንሰራራት አልሆንለት ያለውን የወዳጅ ሀገር ኖሚ ለማትረፍ አጋር የሆነውን የዣቬር ሚሌኢ መንግስት ህልውና ለማክረምም ሲባል ባለፈው ዓመት ሚያዚያ ብቻ አይኤምኤፍ 20 ቢሊዮን ዶላር ብድር እንዲሰጣት ተደርጓል። አርጀንቲና ለዚህ ተቋም በአጠቃላይ ያለባት ዕዳዋ ከ43 ቢሊዮን ዶላር በላይ አሻቅቧል። ይህም አርጀንቲናን ከዚህ ተቋም፣ ከዓለም ሀገራት ሁሉ ብዙ ብድር የወሰደች አገር አድርጓታል። በቀላሉ አገግማ ብድሯን ስለመክፈሏን ማጠራጣሪ ሆኗል። ስለዚህም ተቋሙ አርጀንቲናን ከፍተኛ የብድር ስጋት ካለባቸው ሀገራት ዝርዝር ከፊት አስፍሯታል። ኒዮሊበራሉ የማክሮ ኢኮኖሚ

በሚከተሉት አቅጣጫ አዎንታዊ ውጤትም አላጡም። ለእርሳቸው ወደ ስልጣን መምጣት ምክንያት የነበረው የካቻምና አምስት በመቶ የበጀት ጉድለትን ወደ ስልጣን መጥተው በሰጡት አቅጣጫና አመራር ጉድለቱም ሞልቶም የሀገሪቱ በጀት ሰርፕለስ ወደ ዜሮ ነጥብ ሦስት በመቶ እንዲያድግ አስችለዋል። በአርጀንቲና የዋጋ ግሽበቱ ዣቬር ሚሌኢ ስራ በጀመሩበት 224 300 ፐርሰንት ደርሶ ነበር። ፕሬዚዳንቱ በተከተሉት አቅጣጫና በሰጡት አመራር ከአመት ባነሰ ጊዜ ውስጥ ኢንፍሌሽኑ ወደ አርባ በመቶ ወርዷል። ይህ የዣቬር ሚሌኤ አቅጣጫ በቅርብ ወዳጃቸው በፕሬዚዳንት ትራምፕና በሌሎች የውጭ አጋሮቻቸው ጭምር እየተወደሰላቸው ነው። በሀገር ውስጥ ግን አርጀንቲናውያን ፕሬዚዳንቱ በሁለት ዓመታት አመራራቸው ያስገኙላቸው ስኬቶች ከአንጀታቸው ጠባ ለማለቱን አላባራ ባሉት ጥያቄዎቻቸው መረዳት ይቻላል። አርጀንቲና ህመሟ የጠና እንደመሆኑ የፕሬዚዳንቱ የመፍትሄ ክኒን የተመ